በዓለም በትምህርት አንደኛ ፊንላንድ ነች። ፊንላንድ ከፊንላንድ ብዙ መማር እንችላለን የሚል ነገር ተናግሮ ነበር። ብዙ ሰው ማያነሳው በተወሰነ ደረጃ ትክክል ነው። ክሎዘር ቱ ዘትሩስ እና የግል ባለ ሀብቶችን ላስቀይም ነው አሁን የምናገረው ላይ ፊንላንድ ከዓለም አንደኛ ኦር ክሎዝ ባይ በትምህርት ስርዓት ነጭ የሚባለው 1976 ዓመተ ምህረት የወሰዱት ሜጀር ሪፎርም ነው። 1976 ዓመተ ምህረት ፊንላንድ በሬፈረንደም ህብረተሰቡን ቮታ አስደርገው ለትምህርት ገንዘብ እንዳይከፈል ከለከሉ። ኢን ፋክት ዘ ዲሲዥን ትምህርት ኢዝ ሶ ኢምፖርታንት ትምህርት ያለውና የሌለው የሚለያይበት መሆን የለበትም ብለው ፊንላንድ ውስጥ ገንዘብ መክፈል አይቻልም። እኛ ይሄ ሁሉ ነገር ገበያው ነው፣ ጥሩ የግል ሴክተሩ ነው ምናምን ተባልንና ጠቅላላ የተሻሉ እንኳን የነበሩትን የመንግስት ትምህርት ቤቶች ገለን፣ ሚድል ክላስ የሚባለው ባለ ሀብቱ፣ ትንሽ የተሻለ ኑሮ ያለው፣ በፖለቲካም ትንሽ ከፍ ያለው በሙሉ አስገብቶ ችግር ውስጥ ከተትን። አይ ጀስት ዋንት ዘ ፐብሊክ ፐብሊኩ ይሄን እንዲያውቅ ፈልጋሉ። ሚስቴክን የሆነ አንድ አመለካከታል የግል ሴክተር ትምህርት የተሻለ ይሰጣል የሚል በዓለም አሁን ብዙ ጊዜ አሜሪካን ሀገር የግል ኮሌጆች ናቸው በጣም የታወቁት ይባላል። አሜሪካን ሀገር አንድ የታወቀ የግል ኮሌጅ የለም ለትርፍ የማይሰሩ ኤንዳውድ ዩኒቨርሲቲዎች ናቸው እንጂ እነ ሃርቫርድ እና ምናምን የሚባሉት። ለትርፍ የሚሰራማ የትረምፕ ዩኒቨርሲቲ አይነት ማለት ነው። ምንም ማያተርፍ ዲግሪ የሚሸጥማሉ። ይሄ ዝም ብሎ አይደለም። ኢኮኖሚክ ሪዝን አለው። ትምህርት ግለሰቡ ከሚያገኘው ቫልዩ በላይ በትምህርት ህብረተሰብ የሚያገኘው ቫልዩ ይበልጣል። ሶ ማርኬቱ ጥሩ አሎኬተር አይደለም። በእንትን ላይ ስኪፕ ዛቲን ማይንድ ውይይቱ ጥሩ ስለሆነ ና ኢቨንቹዌሊ መጨረሻ ላይ አንድ ልጠራ የምፈልገው ጥሪ የኢትዮጵያ ትምህርት መቼ ነው ሪሊ ጥሩ ደረጃ ላይ ደረሰ ብለን ማሰብ የምንጀምረው ብትሉኝ፣ መሀከለኛው መደብና የላይኛው መደብ ልጆቹን ወደ መንግስት ትምህርት ቤት መመለስ ሲጀምር ነው ብዬ ነው። ያ በጣም ክሪቲካል የሆነ እንትን ነው። ይሄን ስናገር በዛሬው ሊንጎ ይሄ ሰው አሁንም ኮሚኒስት ነው ወይ ሳትሉኝ አትቀሩም። በትምህርት ኤኩይቲ ላይ መቀለድ አደገኛ ቀልድ ነው። ህብረተሰብ ሚያጠፋ አቀልድ። ታትስ ዋይ ኮሌክቲቭሊ እንትን ማድረግ ያለብን። አሁን በእንትን የተነሱ ጥያቄዎች ስላሉ እያንዳንዳቸውን አጠራጠር እያረኩቻ የንግድ ተቋማትና የትምህርት ሴክተሩ ወይም የዩኒቨርሲቲዎች መደጋገፍ ኢምፖርታንት ነው የተባለው ምንም በቅርብ አንድ የሚኒስትሮች ምክር ቤት ደንብ አውጥተናል። ይሄ ዩኒቨርሲቲና ኢንዱስትሪ ሊንኬጅ የሚል ሶ እያንዳንዱ አሁን የዩኒቨርሲቲዎች ውስጥ የሚሰጠው ትምህርት ከኢንዱስትሪዎች ጋር እየተገናኘ ፕራክቲካል የሆነ ትምህርት ተማሪዎቹም በየኢንዱስትሪ ሲባል ፋብሪካ ማለት ብቻ አይደለም፣ በሁሉም የግል ሴክተሩ ላይ እየሄዱ ፕራክቲካል ትምህርት እንዲያገኙ፣ እሱ ብቻ ሳይሆን ኢንዱስትሪ ውስጥ ያሉ የኢንዱስትሪ ልምድ ያላቸው የግድ ፒኤችዲ ያስፈልጋል ምናምን ሳይባሉ መጥተው ዩኒቨርሲቲ ውስጥ ማስተማር የሚችሉበትን ኢንቫይሮንመንት ለመፍጠር እንትን እያልን የዩኒቨርሲቲ አመራር ብቻ ነው ወይ ከሰፈር መውጣት ያለበት? አይደለም፣ ሁሉም ናቸው። የትምህርት ሴክተርና በተለይ የዩኒቨርሲቲ ዩኒቨርሲቲ ማለት ዩኒቨርሳል የሆነ እውቀት የሰው ልጅ እውቀት የሰው ልጅ እውቀት የሚገበይበት ተቋም ማለት የሰው ልጅ እውቀት ነው የምንማረው ማረው ዩኒቨርሲቲዎች ውስጥ ገብተን ስንማር የሰው ልጅ ኦቨር ሎንግ ፒሪየድ ኦፍ ታይም የፈጠረውን እውቀት ነው። እኛ ሰብስበን ሰብስበን መንደር ውስጥ ከተት ነው እውቀት። ከዛ ኮምፕሊትሊ ነው መውጣት ያለብን፣ ዝም ብሎ በአመራር ደረጃ ብቻ ሳይሆን አት ኤቭሪ ሌቭል ከዛ መውጣት አለብን። አንድ ሰው ዩኒቨርሲቲ ሲገባ እውቀትና እውነትን ፍለጋ የሚገባበት ቦታ መሆን አለበት። ለዛ ኢንቫይሮንመንቱን ነው መፍጠር ያለብንና ከኦቶኖሚ ጋር ከምናምን በተያያዘ ዩኒቨርሲቲዎች ውስጥ ምንሰራሩ ሪፎርም ይህንን ነው ያ ቦታ ሴፍ የሆነ የማሰቢያ ቦታ እንዲሆን እንጂ አንድን ግሩፕ ወይም ያኛውን ግሩፕ ለመጥቀም ምናምን ሳይሆን ሁሉም ኢትዮጵያዊ እኩል የትምህርት እድል አግኝቶ ዓለም አቀፋዊ የሆነ እውቀት የሰው ልጅ የሰጠውን እውቀት ይዞ እኛን ደግሞ ወዴት፣ እንዴት አድርጎ ወደፊት እንደሚያሻግረን የሚያስብበት ቦታ መሆን አለበት። የተቀየረው ካሪኩለም በእርግጥ ለውጥ አምጥቷል። እሱን ከሌላም እንትን ጋር ደርቤ ላስቡ። ይሄ የያዝነው ሪፎርም በሶስት ዓመት በአራት ዓመት በአምስት ዓመት በአስር ዓመት ለውጥ ያመጣል ብላችሁ ካሰባችሁ የትምህርት ስርዓት እንዴት እንደሚቀየር አታውቁም ማለት። የጄኔሬሽን ለውጥ ነው የሚያስፈልገው። የደረሰብን ስብራት ቀላል ስብራት አይደል፣ በጣም በጣም ዲፕ ነው። ካሪኩለሙን ስትቀይር አንድ ነገር ነው የምትቀይረው የሚሰጠውን የትምህርት አይነት መቀየር ነው። ትንሽ ባላንስ ታደርጋለሁ። በየጊዜው እየተቀያየረ የሚሄድ ስለሆነ ዛት ኖት ዩር ቢግ ፕሮብለም። ከዛ ውጭ ያለው ይሄ ቅድም ያነሳኋቸው እና ሌሎችም ያላነሳኋቸው ጊዜ ስላላገኘው ያላነሳኋቸው ብዙ ኮምፕሌክስ የሆኑ ፕሮብለሞች አሉ። ብነሱ ሁሉ ተሻሽለው የትምህርት ስርዓታችን ተሻሽሎ ይቺ ሀገር ከሌላው ዓለም ጋር መወዳደር የሚችሉ ኬፐብል ልጆች ያሉባት ሀገር እንድትሆን ከሆነ ምንሰራው ዝም ብሎ ከዓለም ጋር ለመወዳደር ምናምን መች አለም ሰው በሰላም በሀገራችን እንድንኖር ሰው ከሰው ጋር መወያየት የሚችልበት የዩኒቨርሲቲና የትምህርት እንትን ሞስት ኢምፖርታንት ፓርቱ ኬሚስትሪን ማወቅህ ምናምን ብቻ አይደለም ከሌላ የሰው ልጅ ጋር መኖር መቻል ቤዚክ የሆኑ የፌርነስ እንትን ጥያቄዎችን አውቆ እንዲወጣ ነው አለበለዚያ እኮ በትንሽ በትልቁ በተጣላን ቁጥር ጠመንጃ የምንይዘው እኮ ዝም ብለን አይደለም ላክ ኦፍ ኖሌጅ ይሄ ሰርቲፊኬት አግኝተናል አጭበርበረንም ይሁን ምናምን ዲግሪ ያለኝ ብለን ልባችን እንትናችን ሰማይ አወጥቷል። በት ኖ ኖ ኖ ርእሊ በስፔሲፊክ ትምህርት ላይ እውቀት ሳይሆን አት ዘ ኤንድ ኦፍ ዘ ዴይ ማስተማር ያለብን ማሰብና ሪዝን ማድረግ መቻል። ሞስት ኢምፖርታንት ያ ነው። ወደ ስፔሲፊክ ትምህርት ለመማር የሚያስችላቸው። አሁን እኮ ሪዝን የጠፋው መነጋገር እኮ የጠፋው፣ የሰው ልጅ ከሪዝን ወጥቶ በምን ተነጋግሮ እንደሚግባባ አላውቅም። ለዚህ ነው ትምህርት ቤቶች ኢምፖርታንት የሆኑት። ለዚህ ነው ትምህርት ቤቶች ከፍተኛ ጥራት ያለው ትምህርት መስጠት አለባቸው፣ የምንለው ኬሚስትሪ ይችሏልና ኬሚስትሪ ጎበዝ ነው የሚለውን ማሰብ የሚችል በማሰብ መወያየት የሚችልና መከራከር የሚችል ነው። ከዛ በኋላ ትምህርትን መማር ከባድ ነገር አይደለም። እሱን በደንብ ካስተማር ነው። የተማሪዎችን ኮንጀስሽን ጥያቄ እንደዚሁ ተነስቷል። እኔ አንዱ ብዙ ጊዜ እዚህ ሀገር አጌን ፕሮብለም አይደንቲፋይ ስናደርግ የለመድ ነው ነገር አለ፣ ገጠርና ከተማ እንላለን ወገጠር ትምህርት ቤቶች ተጎድተዋል፣ ከተማ አሁን። ይሄ ቅድም አልተናገርኩትም ስኩል ማፒንግ የሚባል እንትን አውጥተናል። ኤግዛክትሊ ችግሮች ያሉት የት ነው ትምህርት ቤቶች መክፈት ብንችል አቅም ቢኖረን ገንዘብ ቢኖረን የት ነው ምን ከፍተው እያል የሰራ ነው እንትን ስናይ ከገጠር በላይ ከተሞች ውስጥ ትምህርት ቤቶች ያስፈልጉናል። ፓርት ኦፍ ዘ ሪዝን ኢዝ ከተሞች ውስጥ ያለው የተማሪና የክፍል እንትን በፍጹም ለትምህርት የሚሆን አይደለም ብዙ ቦታዎች በዛ ሰሞን ጋምቤላ ነበርኩ። በአማካይ ጋምቤላ ከተማ ውስጥ ያለው ሀይ ስኩል 135 ተማሪ ነው ያሉ። ትምህርት እየተማሩ አይደለም። ሶ በዚህ ምክንያት ነው የምንሰራቸው ትምህርት ቤቶች የተማሪና የክፍል ጥምርታን አይተን ፕራዮሪታይዝ ማድረግ አለብን። ዝም ብሎ ከተማና ገጠር ምናምን በሚል ብቻ አይደለም። ስፔሲፊካሊ ታርጌት አድርገን ለትምህርት ጥራት አስቸጋሪ የሆኑት የት ናቸው የሚለውን እንትን ማድረግ ነው። አንድ ሌላ በጣም ኢምፖርታንት ነገር የተነሳው የወላጅ ሚናን በሚመለከት የተነሳው ጥያቄ የወላጅ ሚናን በሚመለከት የተነሳው ጥያቄ አጌን አጌን ከመደብ ጋርና የወላጅ የመማርና ያለመማር ሁኔታ ጋር እያያዘ ያልተማሩ ወላጆች ያሉበት ቤት ወላጆች ተማሪዎቻቸውን እንዲደግፉ አንጠብቅም። ከባድ ነው ይሁን፣ ለራሳቸውም እንትን ስለሚላቸው ኦቨር ዘ ሎንግ ረን የምናገኘው ነገር ነው። ለዚህ ነው። እስከዛ ድረስ በተወሰነ ደረጃ ሌላ ይሄ ኮሚናል የሆነ ድሮ አንዳንድ አካባቢ ሰብሰብ ብለው የሚያስጠኑ ሰዎች እያስጠኑ እንትን የሚሉባቸው ኢንቫይሮመንቶች አሉ። እንደዛ አይነት ነገር ውስጥ መግባት አለብን። ግን ቅድም ያልኩት የበለጠ መንግስት ትምህርት ቤቶች ውስጥ የመካከለኛው መደብ ሰው መመለስ አለበት። መመለሱ ጥቅሙ ለምንድነው? ትምህርት ቤቶቹን መከታተል ይጀምራል፣ የባለቤትነት ስሜት ስላለው ያ ክሪቲካል የሆነ እንት ላይ ኳሊቲ ላይ የምንሰራውን እንትን ያደርጋል። የሶሻል ሚዲያን ጥያቄ በሚመለከት ኦፊሽሊ ሁለት ሳምንት በፊት ውይይት ጀምረናል ከትምህርት ቢሮዎች ጋር። አንዱ ማድረግ የፈለግነው አሁን ብዙ ሀገሮች ላይ እየተለመደ ያለው ተማሪዎቹ እዚ ያሉ ሊገሉኝ ይችላሉ፣ ይሄን ምስል ይሄ ሴልፎን ምናምን የሚባል ነገር ትምህርት ቤቶች እንዳይገቡ እየተወያየን ሲምፕሊ ኮንሰንትሬት አድርገው መምህሩ የሚሰጠውን ትምህርት መማር እንትን ማድረግ ከዛ በኋላ ሲወጡ ቤታቸው ሲሄዱ። አትሊስት በትምህርት ቤት ደረጃ ከሴልፎን ጋር እና ከሶሻል ሚዲያ ጋር እየተጫወተ ትምህርት ይማራል ማለት ዘበት ነው። አሁ ይሄ ዴሞክራሲያዊ መብታቸው ነው እንደማትሉኝ ተስፋ አድርጋለሁ። ቢኮዝ አንዳንድ ጊዜ ስለ ዴሞክራሲ ያለን አስተሳሰብ በጣም እንትን ስለሆነ ዘይዙ ነው። እንደዚህ አይነት አውስትራሊያ ባን አርጓል። የዴሞክራሲያዊ እንትን ጥያቄ አይደለም። ልጆቻችን የማስተማር የማሳወቅ ሬስፖንሲቢሊቲ አለብን። የቴክ ባለሀብቶች ቴክኖሎጂያቸው እንትን እንዲልላቸው የሚሉትን ነገር አንስተን ቴክኖሎጂ ቨሪ ኢምፖርታንት ብቻ በትምህርት ላይ የሚለው አሁን ሲሪየስሊ ኩዌስትሽን እየሆነ ያለ ነገር ነው። እኛ እያሰብን ነው መሄድ ያለብን፣ ዝም ብሎ የሚባለውን ነገር ሲጮህ እየሰማን ነው እንጂ። አሁን ቴክኖሎጂ በክፍል ውስጥ ጥሩ ነው አይደለም የሚል ከፍተኛ ክርክር ነው እየተካሄደ ያለው፣ እና ይሄንን ዲቤት ለማድረግ ስንጀምር በዚህ ጉዳይ ላይ የተደረጉ ንግግሮች ነው ለትምህርት ሴክተሩ ልኬ እስኪ እዩትና መወያየት እንጀምር፣ ቢፎር ምንም አይነት ዲሲዥን ከማድረግ ሶሻል ሚዲያ ልጆቻችንን እየገደልን እንዳይማሩ እያደረገ ነው። ዝም ብሎ ጨዋታውን ምናምን ብቻ አይደለም በደንብ እንዳያስቡ እያደረጋቸው ነው። ከአለማንበብ የመጣ ድንቁርና ነው እየመጣ ያለው አለማችን ላይ እና እዛ ላይ መጠንቀቅ አለብን። መምህራን የመምህራን እጥረት ምንም ጥያቄ የለው። ሲሪየስ የሆነ የመምህራን እጥረት አለብን። እጥረት ብቻ አይደለም፣ ቅድም የተባለው በሙሉ ትክክል ነው። ጥሩ ውጤት ያመጡ መምህራን የመሆን ኢንትረስት የላቸውም። በዛ ምክንያት ሲሪየስ እጥረት አለ፣ ሲሪየስ ኳሊቲ እጥረት አለ። ይሄ ሲሪየስሊ ምንድን ነው የምናደርገው ብለን በእንትን ይዘን እየሄድንበት ያለ ነው። የተለያዩ ኢኒሽቲቮች አሉ፣ እንትን እየሞከርን ያለ ኮሩ መሰረታዊ እንትኑ መምህርነትን የተከበረ ሙያ እንደገና ማድረግ አለብን። ይሄ ምንም መምህርነት ለገንዘብ ተብሎ የሚገባበት አይደለም ግን ልጆቹ እየተራቡ ጥሩ አስተማሪ ሊሆን አይችልም። የትም ሀገር ብትሄዱ ብዙ ከማይከፈለው የእንትን ሴክተር አንዱ ትምህርት ነው። ግን አትሊስት ልጆችን ምን ላብላ ምን እንትን የት ጋር ልደር እያለ እያሰባደለ ምንምም የሆነውን ነገር ከሰጠንና ከመምህርነት የሚገኘውን ኩራት ክብርን ውጤት እንደ ማህበረሰብ ልጆችን ማፍራት በላይ ምን ምን ይሄ እዛ ላይ እስክንደርስ ድረስ የመምህራንን ይሄ ቢያንስ እንደው የሚማሩት ልጆች ከነሱ በልጠው የሚሉበት አይነት ያንን ዲፍረንስ እንትን ማድረግ መቻል አለብን፣ አድሬስ ማድረግ መቻል አለብን። አንፎርት የመምህራን ደሞዝ ከሲቪል ሰርቪስ ሪፎርም ጋር ከሲቪል ሰርቪስ ደሞዝ ጋር ምናምን የተያያዙ ነገሮች ስለሆኑ አንዴ ደሞዝ ልጨምር ሲባል የሚጨምረው በጣም ብዙ ስለሆነ መንግስት ከፊስካል ችግሩ ጋር አንፃር አይቶ ሌላ መንገድ መፈለግ አለብን ብለን ነው ወደ ወደ መምህራን ባንክ የገባ ነው። እስኪ እኛ ልናደረግ የምንችለው ምንድን ነው? መምህራን አስተባብረን ይሄንን ካደረግን አትሊስት ትንሽ እንቀርፋለን በሚል ነው እንጂ የአጭር ጊዜውን ችግር ይፈታዋል በሚል አይደለም። ኢን ዘ ሎንግ ረን ግን የመምህራን ባንክ አይነት ነገር መኖር ሁለት ጥቅም አለው። አንደኛ፣ ቅድም እንዳልኩት በሎር የሆነ ክሬዲት ይሰጣል። ሁለተኛ ግን አብዛኛው ማህበረሰባችን ከፋይናንሻል ሲስተሙ ጋር እንዲያያዝ ያደርጋል። አሁን ከፋይናንሻል ሲስተሙ የጥቂት ሰዎች ሲስተም የሆነ መበደር የሚችለው ጠቅላላ የሀገሩን ከባንክ የሚበደረውን ሰው ብታዩ ከሁለት መቶ ሺህ የሚበልጥ አይመስልኝ። ለመቶ ሀያ ሚድም የተቀረው ምንም ዛ ጠገብ ማና ይቶት ባንክ ሚድል ክላሱ አይሄድም ባንክ ቢኮዝ ምንም የሚያበድረው የለም። ይሄንንም እንቀይር እግረ መንገዳችንን በሚል ነው መምህራንን አንዱ ለመጨመር አጌን ለመጀመሪያ ጊዜ ነው ፐብሊክሊ ስለው። ድሮ ዩኒቨርሲቲ የተማራችሁ የኔ ብጤ አጁዛዎች ካላችሁ በድሮ ጊዜ አንድ ሲስተም ነበረ፣ ይሄ ናሽናል ዩኒቨርሲቲ ሰርቪስ የሚባል እያንዳንዱ የዩኒቨርሲቲ ተማሪ ሶስተኛ ዓመት ሲጨርስ ሄዶ የመስራት ሰርቪስ አለ። አሁን እሱን እንደገና ልናመጣ እያሰብን ሶስተኛ ዓመት ሲጨርሱ ቢኮዝ በነፃ የሚያስተምራቸው ማህበረሰብ ነው። ከፍተኛ የሆነ የፕራክቲካል ችግር አለብን። ተማሪዎቻችን ራሳቸው ፕራክቲካል ነገር አያደርጉ አግሪካልቸር የተማረው ሞር የአግሪካልቸር ስራ ሰርቶ ሰርቪስ ሰርቶ ቢመጣ፣ የተቀረው መምህርነት መሆን የሚችል አክቹዋሊ፣ ብዙ መምህራን ብትጠይቋቸው ለዩኒቨርሲቲ ሰርቪስ ሄጄ አስተማሪ ሆኜ ከዛ በኋላ ከአስተማሪነት ጋር ፍቅር ያዘኝ ነው። ብዙ ሰዎች ተመልሰው እዛ ይገባሉ። ያንንም እንትን ለማድረግ ቢኮስ ክሪኤቲቭ ሆነን ማሰብ አለብን። ይህን ነገር ለመፍታት በጣም ኮምፕሌክስ ፕሮብለም ነው። ብንችል እኛ በሚቀጥለው ዓመት ነው እንጀምራለን ብለን ያሰብ ነው፣ ግን ደንብ ህግ፣ ምናምን ማውጣት ስላለብን እንትን እያደረግን ነው፣ ግን የሚቀር አይደለም። እያንዳንዱ ኢትዮጵያዊ ዩኒቨርሲቲ ሙሉ ለሙሉ በተለይ የመንግስት ዩኒቨርሲቲ ሞር ኦር ሌስ በነፃ የሚማርበት እድል ካገኘ ዜን ህብረተሰቡን የሚያገለግልበት አንድ ዓመት መስጠት ይችላል። ያ ደግሞ በእኛ ካልኩሌሽን እስከ ሁለት መቶ ሺህ የሚሆን ተማሪ አለ። ሶስተኛ ዓመታት ኤዲ ዋን ታይም ሲግኒፊካንትሊ የተማሪውን ያ የመምህራንን ችግር እንደ ሎንግረን ያጠፋዋል በሚል አይደለም። ኢንቴግሪቲ እንዲያመጣ የፈጠርናቸው ተቋሞች ራሳቸው ኢንቴግሪቲ ያላቸው ብሏል። እሱ የሀገር ችግር እኮ እሱ አይደለም። ሁሉም ጋር ከሆነብን እኮ ችግር ከሆነ እነኝን ሁሉ ማጥራት በዚህ በተለይ ከዚህ የመጣብን የሞራል ስብራት ሁሉ ነገር በስርቆት የሚደረግ ነገር በጣም በጣም ብዙ ችግር ውስጥ እየከተት ነው። ለዚህ እኮ ነው የሀሰተኛ ማስረጃ እንደ ልብ ማድረገ የተጀመረው። ትምህርት ቤቶች ሊትራ ዲግሪ የሚልሆነው ዲግሪ የሚሸጡበት ጌታዊ በነገራችን ላይ መቼ ነው በማካከል መታተም የሚጀምረው ዲፕሎማ ያሉኝን ታውቃላችሁ የፓስፖርት የሚያትመው ሴኪሪቲ ፕሪንቲንግ እየተጀመረ ነው። እነሱ እስከ ሜይ ድረስ ፋብሪካቸው ከጀመረ ከዚህ ዓመት ጀምሮ ዲፕሎማ በማዕከል ነው ምንሰጠው። የትምህርት ቤቱን ስም የዩኒቨርሲቲውን ስም ይይዛል። ግን የኤግዚት ኤግዛም ያለፉትን ተማሪዎች ሊስት ይዘን በዛ መሰረት እንሰጣለን። ለዲፕሎማው ትከፍላላችሁ፣ ያው እናንተ ገንዘብ ስለምትቀበሉ የ መቀንጨር ችግር ላይ ተብሎ የተነሳው አይ ቲንክ ዶክተር ቅድማን ስትወጣል አንዱ የምናደርገው የዚህ የትምህርት ቤት ምገባ ነው። እሱን በጣም ለመጨመር እንፈልጋለን። የአቅም ጉዳይ ነው። ሌላ ምንም ምንትን የለም። ይህ ፕሪንሲፕል በደንብ በመንግስት ደረጃ የሚታመንበት ነው። ወደ ሰባት ሚሊዮን ተማሪዎች እንመግባለን። አሁን ግን ያበቂ አይደለም። ገና በጣም ብዙ ተማሪዎች መመገብ አለብን። ቢኮዝ ሆዱ እየተራበ የሚማር ተማሪ ጥሩ ትምህርት ይማራል ብሎ ማሰብ አይ ቲንክ ባይ ናው ዊ ኖው ያ እንዳልሆነ እሱ ላይ በከፍተኛ ደረጃ እየተሰራ ነው። አንድ ሁለት ነገር ግን ልበል በመጨረሻ ሪሊ እንደ አገር እንኑርካል፣ ሪሊ እንደ ሀገር አንድ ቦታ እንድረስካል የትምህርት ስርዓቱን ከማሻሻልና ልጆቻችንን የ21ኛው ሴንቸሪ ስኪል እንዲማሩ ብቻ ሳይሆን ኢንቴግሪቲ ያላቸው ጨዋ ሰዎች ሆኖ ልጆቻችንን ማሳደግ ምንም ምንም ምርጫ ያለ ጉዳይ አይደለም። ከምንም ነገር በላይ የሚያስፈልገን ነገር ነው። ኤንድ ይሄንን የትምህርት ሴክተሩ ብቻ ያደረገዋል ብሎ መጠበቅ የዋህነት። ሰፊ ኮኦፐሬሽን ይፈልጋል። የአገር ጉዳይ አድርገን መያዝ ያለብን ነው። በትምህርት ሴክተሩ ጧት ማታ እየሰሩ ነው። ያለማጋነን ትምህርት ሚኒስቴር ውስጥ ያሉ ልጆች አሁን የሚሰሩበት ፍጥነትና ጊዜና እንትን ሳየው ያለው ኮሚትመንት በጣም ደስ የሚል ነው። እንትን ለማድረግ ግን ኢትኒድስ አንድ አንድ ጠያቂ ቅድም እንዳነሳው ሌሎችም ሴክተሮች መግባት አለባቸው። እዚህ ውስጥ በትምህርት የምናደረገው ቁማር የመጨረሻ የመጨረሻ አደገኛ ቁማር ነው። መተባበር አለብን። እኛ ከህብረተሰቡ የሚነሱ ከትምህርት ጋር የተያያዙ ጥያቄዎችን መስማት አለብን። ምሁራንን መስማት አለብን። ወላጆችን መስማት አለብን። ወላጆች ግን ትምህርት ሴክተር ውስጥ አክቲቭ ፓርቲሲፓንትስ መሆን አለባቸው።